ክራንች ያዘው ሰውና ይቺ ሴት አንድ ላይ ወደዚህ ወደ ልፍቱ ይገባሉ። በዚህ ጊዜ ይቺ ሴትም የሰው ቁጥር በልፍቱ እንደበዛ ካስተዋለች በኋላ ይህን ሰው አንተ ለምንድነው እዚህ የገባው በማለት ትናገራለች። በዚህ ጊዜ ይህ ሰው እማ በጣም ቅርታ በደረጃው መውጣት ስለማልችል ነው እዚህ የመጣው በማለት ይናገራል። በዚህ ጊዜ ይቺ ሴትም አንተ የሰው ቁጥር እዚህ እጅግ በጣም እንደበዛ አታይም እንዴ? ትወጣለህ ወይስ አሁን አትወጣም በማለት እኔን ሰው ትናገረዋለች። እዚህ ጊዜ ይህ ከጎን ስመለከት የነበረው ሰው ይወስድና ምን ሆነች ነው ለምንድን ነው የምትናገር በዚህ ልክ በማለት ስናገር፣ ይቺ ሴትም እኔን የተናገርኩት ወይስ እሱ ነው ያጠፋው ምን እያልክ ነው በማለት ይቺ ሴት ስትናገር፣ ይህ ሰውም እሱም እኮ ለዓላማ እየሄደ ነው አንቺ እምትሄጂው ሁሉ ለምን በዚህ ልክ መናገር አስፈለገ ብሎ ይህ ሰው ስናገር እኔ እጅግ በጣም አስፈላጊ ለሆነ ጉዳይ ነው የሚሄደው። ስለዚህ ቶጣል ያንታ ቶጣም በማለት እንግዲህ ስትናገረው ይህ ሰውም ለመውጣት ሲንቀሳቀስ ይህ ባጠገቡ የቆመ ሰው እንደዚህ ይላል። ቆይ ይለውና ወጥቶ ይቺ ሴት አለችው ንቃ ወደ ውስጥ ከሰጠው በኋላ እኔ በግሬ ይታለው አንተ ሄድ ብሎ ለዚህ ሰው እንግዲህ ብልም ሰጧል። ይህ ሰውም አመሰግናለሁ ብሎ ተናገሮት ይህ ሰውም ደረጃው ለመውጣት እንግዲህ በእንዲህ መልኩ ይሄዳል። ማለት መልካምነት ለራስ ነው ስንል እጅግ በጣም ሰዎች በፍጹም አያምኑንም። ከሰውም ይሁን መልካም የሚከፍለን ዋጋ አለ። ይቺ ሴት እንግዲህ ይህንን ሰው በዚህ መልኩ አንቋሸሸችው፣ እጅግ በጣም በሚያስጠላ መንገድ ተናገረች። የእጇን ግን የምታገኝበት ሁኔታና ጊዜ አይርቅ። ለማንኛውም ግን ፓርቱ ብላችሁ ጻፍ በቀጣይ ቪዲዮ የማሳያችሁ፣ ይህ ያደረገችው ነገር በምን አይነት መልኩ ይከፍላት ይሁን አሳያችኋለሁ።